እንደ ትላንት አይደለም፣ ዛሬ ብዙዎች በትጋት እየሰሩት የዕለት ልብስም ጉርስም ወደ መሆን ተሸጋግሯል። የሌማት ትሩፋት መርሃ ግብር እንቅስቃሴ ከትናንሽ ሰው ሰራሽ ኩሬዎች ያሳ ምርትን፣ ካለ ስራ የነበሩ ሰፋፊ ቦታዎች ዶሮና የወተት ላሞች እየረቡባቸው የኢኮኖሚም የጤናም መሰረት ከሆኑ ሰነባብተዋል። ይህ እውነት በአማራ ክልል ምዕራብ ጎጃም ዞን የብዙዎችን ህይወት ቀይሯል። ሁለት ዓመት አካባቢ ሰርተናል። ከአሁን በፊት ሲሰራው የነበረው የስጋ ዶሮዎች ነበረ። ጫጭቶችን በአርባ አምስት ቀን እያወጡ ለገበያ ማዋል ነበር። አሁን ያው እያደገ እንትናችን ገቢያችን እያደገ ምናምን ስለመጣ እና ደግሞ ወረፋ እየሆነ ሸዱ፣ ብዙ ጊዜ ካለ ስራ በአርባ አምስት ቀን ይሸጣለን። ወረፋ ሲዘን ደግሞ አንድ ወር ምናምን አለ ስራ የሚቆይበት ኮንዲሽን ነበረ። ስለዚህ ይህንን ሸዱ ተሰጥቶናል። ባለሙያዎች አሉ፣ ከእነሱ ጋርም ተነጋግረን አሁን እነዚህ የሶስት ወር ተኩል አካባቢ ተሽጦም ተሰርቶም ገንዘብ መገኘቱን ሰው ቀዚያ ላ ወደ ስራው በቃ እንትና አለኝ፣ መራኝ ይሄን ስራ አልተወም፣ ቢርቀኝም እንደ የፈለገ ይሆን አልተወም አልሁና፣ ያው የስራውን ፍላጎት ስለምወደው እኔ በቃ ከዚህ ወደ ወደ ሌላ ስራ ብገባ ያክስረኝ ያለመኝ ምኑን አውቄው የያዝኩትን ነገር ማስፋፋት ነው ያለብኝ አልሁኝ። ያው ሰራው በምግብ ዋስትና ራስን ለመቻል ገቢንም እያገኙ ጤናን ለመጠበቅ ምግቤን ከጓሮዬ መባሉ ለብዙዎች መነሳት ምክንያት ሆኗል። ምዕራብ ጎጃም ዞን ላይም ወረዳዎች ባላቸው ሀብትና ጸጋ ልክ ወደ ስራ እንዲገቡ የሚያስችሉ ተግባራት በትኩረት እየተሰሩ ይገኛሉ። አምስት ኮሞዲቲዎች አሉን። የመጀመሪያው በስፋት እየሰራንበት ያለው ከደሮ ሀብት ጋር ተያይዞ ነው። የደሮ ሀብት ጋር ሀብትን ስናይ ከጫጩት ማሳደግ የሚጀምር ሆኖ በዋናነት የእንቁላል ምርትን ታሳቢ በማድረግ ከፍ ባለ ደረጃ ማምረትን ታሳቢ አድርጎ እየተሰራ ያለ አንደኛ ኮሞዲቲ ነው። ሁለተኛው የወተት ሀብት ኮሞዲቲ ነው። በተናጠልም በኢንቨስትመንትም በወጣት ከስራ እድል ፈጠራም ጋር ተያይዞ እየተሰራበት ያለው ነው። በወተት ሀብት መሰረት ላይ ተጥሎ የወተት ተፋሰስ የምንላቸው ፖቴንሽያሉ ያላቸው በክላስተር የተደራጁ ወረዳዎች አሉ። ከዚያ ባለፈ ቅድም እንዳልኩት ከገራይ ወንዝ ጋር የተያያዘ የአሳ ምርትን በተመለከተ አሳን በተገቢው መንገድ የሚመረትበት ሁኔታ አለ። በመጨረሻ የማር ምርትን ይዘን እየሰራንበት ያለው ነው ያለው። በአምስቱም ኮሞዲቲዎች እየሰራንበት ነው ያለ። ስራውን በጉጉት አዋጭነቱንም ተረድተው የሚያከናውኑት ነዋሪዎቹ፣ ከነሱ ጥረት ባለፈ ለስራቸው ፈታኝ የሆኑ አንዳንድ ጉዳዮች ቢስተካከሉላቸው የበለጠ ውጤታማ መሆን እንደሚችሉ ነው የሚያነሱት። በዋናነት ያው ከኛ የቤታችንን ከመደጎም ባለፈ ይህንም አድጎ ምናልባት ነገ ደግሞ እንቁላል በሚደርሱበት ሰዓት ደግሞ የተሻለ ውጤት አግኝተን እስከ አምስት ዓመት ድረስ እራሳችንን ችለን ያው ይህንን ደግሞ ለተተኪው እናስረክባለን ብለን አስበን እየሰራን ያለ የገበያ ትስስር የሚባል ነገር የተሰራልን ነገር የለም። ግን አሁን ግን እየጠየቀነ ነው ከከተሞች ጋራ ምናልባትም እንቁላል በቋሚነት በጾም ሰዓት በእንትን ሰዓት በቋሚነት ሊረከበን የሚችል እንትኖችን አሁን ጀምረን ቀድመን እንትን ከማለታችሁ በፊት እያናገርን ነው ያለው ነገር አዋጭ ነው፣ ግን መኖ አቅርቦቱ ግን በጣም ከሀገሪቱም ያው የለም በቃ። አሁን ላስመጣ ስል ወደ ሌላ ቦታ ሰድጄ ካላስመጣው የለም። እዚህ አሁን በሌላ ቦታ እና ኩሪያተር ምናምን እንደዚህ የኑግ ደፈጫ ምናምን ሌላ ቦታ ነው። በዚሁ በአካባቢው ይሄ ምርት ቢገኝ ጥሩ ነበረ። የለም፣ አይገኝም። ውጤቱ ሌማትን ሙሉ ያደረገው ተግባር ከዚህም በላይ የተሳካ ለማድረግ ዞኑ ከአጋር አካላት ጋር በቅንጅት እየሰራ ስለመሆኑ ይገልጻል። ችግሮችን በመቅረፍ የገበያ ትስስር ለመፍጠርና ማህበረሰቡንና አምራቹንም ተጠቃሚ ለማድረግ ስራዎች ተጠናክረው እንደሚቀጥሉ ነው የዞኑ እንስሳትና አሳ ሀብት ጽሕፈት ቤት የሚያነሳው። የምጥን መኖ አጠቃቀም ምርቱን ለመጨመር በጣም ከፍተኛ ሚና ያለው እንደመሆኑ መጠን የምርቱን መጠን ለመጨመር ስናስብ በጣም የተለጠጠ ቅድ ይዘን ነው። ምጥን መኖ አጠቃቀም ምን እየሰራን ያለ ነው? ከአምራች ኢንዱስትሪዎች ጋር ግንኙነት በመፍጠር የተሻለ ምርት እንዲጠቀሙ ለተጠቃሚዎችን በማማከር በኩል ከባህር ዳርም ከአለማም ድረስ ምጥን መኖ እየመጣ እንስሳትን ተጠቃሚ እያደረጉ በዚህ መንገድ እየሄደን ያሉ፣ በዚህ መንገድ ምርታማነቱን እየጨመርነ ተጠቃሚነቱንም እያረጋገጥነ ገበያም ላይ ከዚህ ጋር ተያይዞ ገበያውም ላይ ተደራሽ ከመሆንና ሁሌም እንዲገኝ በማድረግ ተጠቃሚው በሚፈልገው ሰዓት እንዲገኝ በማድረግ በኩል የተሻሉ ስራዎች እየሰሩ ነው ያለው። አሁን ላይ በምዕራብ ጎጃም ዞን በሌማት ትሩፋት እየተሰሩ ባሉ ስራዎች የምግብ ዋስትናን ከማረጋገጥ ባለፈ ለብዙዎች የስራ እድል መፍጠር እንደተቻለም ተነግሯል።